ቅድስት ድንግል ማርያም ሁለተኛዋ ምድር ትባላለች፣ ወይም አዲሲቱ ምድር፣ በመንፈሳዊ በነገረ መለኮት ዳግሚት ምድር። በጣም እኮ የሚገርም አገላለጽ ነው። ሁለተኛይቱ ምድር ትባላለች። አሁን የመጀመሪያ ምድር እናትና ሁለተኛዋን እናት ላነጻጽርልኝ፣ ወይም የመጀመሪያዋ እናት ምድርና ሁለተኛዋን እናቴዋን ሦስት ይሄን ማቅረብ በንጽጽር ጥሩ ይመስለኛል። ጥሩ። እሺ፣ የመጀመሪያዋ እናት ምድር ገበሬ ዘር አልጣለባትም፣ አላረሳትም፣ አልቆፈራትም፣ አልኮተኮታትም። እውነት አሰት በመጽሐፍ ቅዱስ ስላልከኝ ነው። ምድር ዘር የሚሰጥ ቡቃያን ታብቅል ባለ ጊዜ በቃሉ ብቻ አዝርዕት፣ አትክልት እጽዋት ተገኙ። አሁን ለምሳሌ ዘር ለማግኘት ቡቃያን ለማግኘት አንድ ገበሬ ይመጣል። መጀመሪያ መሬቱ ምን ያደርጋል? ይቆፍራል፣ ያርሳል፣ ይኮተኩታል፣ ዘር ይጥልበታል። ከዛ በያዘር ይበቅላል፣ ያድጋል፣ ያበባል፣ ያፈራል። የመጀመሪያዋ ምድር ግን ይሄ አይደለችም። ምድር ዘር የሚሰጥ ቡቃያን ታውጣ በቃል ብቻ ባለጊዜ አዝሬታ፣ አትክልት፣ እጽዋት የገነት እጽዋቶች ሁሉ ተገኙ ነው። እችኛዋ ምድር የቅድስት ድንግል ማርያም ምሳሌ ሆና ተገልጻለች። የማህጸኗ ማለት ነው። ተመልከት ምድር እንዴት ክብርት እንደሆነች ያቺ በቃል ብቻ ዘር የሚሰጥ ቡቃያን ታብቅል ባለ ጊዜ መለምለም፣ ማበብ፣ ማፍራት እንደደረሰች ቅዱስ ገብርኤል መጥቶ ትጸንሻለሽ ወንድ ልጅም ተወልጃለሽ ባላት ጊዜ የወንድ ዘር ሳይወድቅባት ሩካቤ ብእስ የወንድ ግንኙነት ሳያገኛት ልክ እንደ መቆፈር እንደመታረስ፣ ይህ ሁሉ ነገር ልማዳን ሳያገኛት እውነተኛውን የሕይወት ፍሬ ኢየሱስ ክርስቶስን ወልዳለች ማለት ነው። ስለዚህ የመጀመሪያዋ እናት ምድርና ሁለተኛዋ እናት ምድር ቅድስት ድንግል ማርያም ይሄ ማለት ነው። ግንኙነቱ ማለት ይሄ በጣም ትልቅ ዲፕ የሆነ ጥልቅ የሆነ መንፈሳዊ ምስጢር ነው። ሁለተኛ ቀጥሎ እቺው ምድር አዳም ደግሞ ስታስገኝ ታያታል። እግዚአብሔር ሰውን ከምድር አፈር አበጀው ይሌለ። ስለዚህ ከታተመ ምድር ነው የተገኘው። ከድንግል ምድር ቨርጅን ሶይል ነው የተገኘው ድንግል ምድር አሁን ማነው? እሱ ስሙ አዳም ነው። ምድሯን፣ ምድር ናት። አዳምም አዳም ነው። ቀዳማዊው አዳም ሁለተኛ አዳም ደብሎ ደግሞ የተጠራ አለ። ዳግማይ አዳም ዳግማይ አዳም የተባለው ኢየሱስ ክርስቶስ ነው። የመጀመሪያው አዳም ከታተመች ምድር እንደተገኘ ሁለተኛው አዳም ደግሞ ከታተመች ድንግል ተገኝቷል ነው። ተመልከት። ሁለተኛው ደግሞ የሚገርም ያቺ የመጀመሪያው አዳም የመጀመሪያው አዳም የተገኘባት ምድር ሌላ አዳም አላስገኘችም። በቃ አንድ አዳም ተገኘ አለቀ። ቀዳሚው በቃ አለቀ። ከዛ የተገኘ የለም። ቅድስት ድንግል ማርያምን ኢየሱስ ክርስቶስን ብቻ ያስገኘች ሁለተኛውን አዳም ድንግል ናት። ያቺ የሁላችን አባት አዳምን አስገኘች የመጀመሪያዋ ምድር እቺ ደግሞ የሁላችን ጌታ ኢየሱስ ክርስቶስን አስገኘች። ስለዚህ ምድር ናት ድንግል መሬት ተብሎ ሲጠራ ይሄ ነው በቃ። ይሄ በጣም እኮ የሚገርም ነው። ለምሳሌ በመንፈሳዊ ትምህርት ሰማይ ዙፋኔ ነው፣ ምድር የግሬ መረገጫ ናት የሚለው ሲተረኮ እግዚአብሔር ምን ቦታ አለኝ አይነት ነው። ሰማይ ዙፋኔ ነው፣ ምድር የግሬ ለእኔ ምን አይነት ቤት ትሰራላቸዋለ ይላል። ምክንያቱ ከጽረ ሀሪያን በላይ ርዝመቱ ከበርባሮስ በታች ጥልቀቱ ከአድማስ እስከ ናጊብ ስፋቱ ከምስራቅ እስከ ምዕራብ ርዝመቱ አትለው፣ ሁሉን ይወስናል እንጂ አይወስን ግን ምንድን ነው ምንድን ነው ሲባል፣ ሰማይ ዙፋኔ ነው እንዳለ ማይጸኗን እንደ ዙፋን አድርጎ ዘጠኝ ወር ከአምስት ቀን ተቀመጠ፣ ነው ስለዚህ ዳግሚት ሰማይ ሁለተኛዋ ሰማይ ተባለች። ነው ምድር የእግር የመረገጫ ነው እንዳለ ዘጠኝ ወር ከአምስት ቀን እግሩ የረገጣት ብቸኛ እሷ ናት። ሁለተኛዋ ምድር ሆና ተገለጸች ማለት ነው ስለዚህ ይሄ በጣም በጣም የሚያስገርም ነው ቀጥሎ ያለው ደግሞ ሁለተኛ እናት ሆና የምናያት ሄዋን ናት የሄዋን ሁሉ እናት ናትና ስሟን ሄዋን ብሎ አወጣ ይላል አዳም አይደለ እናት ናትና የሔዋን ሁሉ እናት ናትና ስሟን ሄዋን አላት ይላል ዘፍጥረት እንዴ ሔዋን እንዴት የሔዋን ሁሉ እናት ልትሆን ትችላለች ነው እዚህ ላይ ጥያቄው የሚፈጠረው ትልቁ ትልቁ ጥያቄ በቴዎሎጂ የሚጠየቀው ጥያቄ እንዴት ምክንያቱም አዳምና አሳስታ ተሳስቷል በእሷ ምክንያት ወድቋል የወለደችውም ማነው ቃይል ነው ወንድሙን ደም አፍሳሹን ቃይል ነው የወለደችው እና ለምንድን ነው ያለው አዳም ነው ህይወት ክርስቶስ የምትወልድ እናት አለሽ ነው በሔዋን አንጻር ሁለተኛዋ ሔዋን እሷ ናት ነው ለዚህ ነው በቴዎሎጂ ዘኒው ኢቭ አዲሲቱ ሔዋን ትባላለች፣ ዳግሚት ሔዋን ትባላለች እና አሁን ለምሳሌ ላነጻጽረል። የመጀመሪያ እና ሁለተኛዋን፣ የመጀመሪያ አሁን ጌታ ሁለተኛዋ አዳም፣ ቀዳማዊ አዳም፣ ሁለተኛዋ ሔዋን እና የመጀመሪያዋ ሔዋን። አሁን የመጀመሪያ ሔዋንን ልብ አድርገ ተመልከት፣ በኤዶም ገነት ነበረች። ምንም ኃጢአት ኮሽታ የለብለበት እናታችን ምንን ምን ሰማች በጆሮዋ ሲባል አካለ ከይሲን ማደሪያ ልሳነ ከይሲን መናገር ያደረገው የባቡን የዲያብሎስን ድምፅ በጆሮዋ ሰምታለች። መጀመሪያ ሰምታለች። ወደዚችኛዋ እናት ስትመጣ ደግሞ ከእግዚአብሔር የተላከውን የቅዱስ ገብርኤልን ሰላምታን የሰማችው ያቺ ከጨለማ ወይ ከብርሃኑ መልክተኞች በጣም ይለያያል። ከዛ ያቺ ይኖ አምላክ መሆንን ተመኘች። በጣም በቃ አለ አይደለም ሚስጥራት በቃ ትሆኛለሽ እንደ አምላክ ዓይናችሁ ይገለጻል ሲሉ ተመኘች። እችኛዋ ግን የአምላክ እናት መሆኗ ሲነገራት፣ ያቺ በትቪት ስትመኝ፣ እቺ ደግሞ እኔ እግዚአብሔር አገልጋዩ ነኝ ማለት ማለት ጀመረች። ኮምበስ አለች ወተትና በጣም በጣም ይለያያል። በዛች የመጀመሪያዋ እናት በሔዋን ጆሮ የገባው የሞት መልእክት ነው በሁለተኛው ሔዋን በቅድስት ድንግል ማርያም የገባው ደግሞ የብስርዓት የሰላም መልእክት ነው። በዛች ጆሮ የገባው መልእክት ሞትና በሰው ልጆች ላይ ያመጣ፣ በዚችኛው እናት የገባው የብስርት መልእክት ደግሞ ህይወትን ሰላምን ለሰው ልጆች አመጣ። በዛችኛው ሔዋን ምክንያት ከገነት ተባረረን የህይወት ዛፍን እንዳናገኝ ከሄዶም ገነት ተሰደደ። እችኛዋ ራሱ የህይወት ዛፍን ወልዳ አሰጠች ቃል